አሰላሙ አለይኩም ወረሕመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ሁላችንም ሰላም ሰላም ብያለሁ። የዛሬው ህልም እንግዲህ የሚሆነው በህልማችሁ ቤት ስታጸዱ የዘመድን ቤት ሊሆን ይችላል፣ የእናንተን ቤት ብቻ፣ በአጠቃላይ ቤትን በማጽዳት ዙሪያ የሚሰጠውን ፍቺ ይዤላችሁ ቀረብ ያለው እስከ መጨረሻው ድረስ ከተከታተላችሁ ፍቺውን ታገኛላችሁ ማለት ነው። ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ። ያው ላይክ እያደረጋችሁ ደግሞ አበረታቱኝ። አሁን ወደ ህልሙ ገባለሁ ማለት ነው። መኝታ ቤትን ስታጸዱ በህልም ከተመለከታችሁ የጋብቻ አለመግባባቶችን ማሸነፍና ፍቅርን ወደ ነበረበት መመለስን ያሳያል። በተለይ የምታጸዱት ከአቧራ ወይም ከቆሻሻ ከሆነ ወይም ቆሻሻን እያስወገዳችሁ ወይም አቧራን እያስወገዳችሁ ከሆነ የምታጸዱት፣ ይህ ፍቺ በሁለቱ ባልና ሚስቶች ወይም በፍቅር አጋሮች መካከል የባህሪና የመግባባት መሻሻልን ያመላክታል። የአትክልት ቦታን በህልም ማደራጀትና ማጽዳትን ማየት እንደዚህ ካለማችሁ በቤተሰብ ግንኙነት፣ በተለይም በልጆችና በወላጆች መካከል መሻሻልንና ብልጽግናን ያሳያል። መጥረግና ማጽዳት አውድ ውስጥ ህልም ውስጥ ከተካተተ ስታጸዱት፣ ስትጠርጉት ከተመለከታችሁ ወላጆች ለልጆቻቸው የሚሰጡትን የመመሪያና የመንከባከብ ጥረቶችን ይወክላል ማለት ነው። ምናልባትም ደግሞ የልጆችን ባህሪ ለማሻሻል ወላጆች ጥረት እንደሚያደርጉ ያመላክታል። የአትክልት ቦታ ስታጸዱ ስትንከባከቡ ስትንከባከቡ ከተመለከታችሁ ማለት ነው። በህልም ውስጥ የቤተሰባችሁን ወይም ደግሞ የዘመዳችሁን ቤት በውሃ ማጽዳት የህልም አላሚው የህልም አላሚው ማለት ነው በችግር ጊዜ የሚሰጠውን ድጋፍና እርዳታ ያመላክታል ማለት ነው። ይህ ራዕይ ሰውየው የህልም አላሚ በቤተሰቡ አካባቢ ያለውን አዎንታዊና ኃላፊነት የተሞላበት ዝንባሌውን አመላካች ነው። የዘመዳችሁን ወይም ደግሞ የቤተሰባችሁን ቤት ስታጸዱ ካለማችሁ እናንተ አላሚዎች ለቤተሰቦቻችሁ ቀና እንደምታስቡ እንደምትቆረቆሩ ያመላክታል ማለት ነው። ለእነሱ ድጋፍ እንደምትሰጡ ያሳያል ማለት ነው። ቤትን የማጽዳት ራዕይ ችግሮችን ማሸነፍን ያመላክታል። እየጸዳ ያለው ቤት ትልቅ ከሆነ ይህ አላሚው ቀውሶችን ለመቋቋም የሚያደርገውን ከፍተኛ ጥረት ያሳያል። ትንሽ ቤት ማጽዳት ደግሞ ከሀዘንና ከጭንቀት ነፃ መሆንን ያመላክታል። ከቤት ውስጥ አቧራ ማጽዳት ደግሞ ድህነትን ወይም ደግሞ ከፍተኛ ጭንቀትን ሊገልጽ ይችላል። ከቆሻሻ ማጽዳት ደግሞ ከተወሰኑ ሰዎች ጋር ያለውን ግንኙነት መቋረጥን ሊያመላክት ይችላል። ወጥ ቤትን በህልም ውስጥ ማጽዳት የተሻሻሉ የኑሮ ሁኔታዎችን ሊያመላክት ይችላል። የድሮን ኩሽና ማጽዳት አስደናቂና የተከማቹ ችግሮችን ማስወገድን ያሳያል። እንዲሁም ወጥ ቤትን ከቆሻሻ ሲጸዳ ማየት የችግሮችን ጊዜ ማብቃቱን ይገልጻል። የመታጠቢያ ቤትን በህልም ውስጥ ማጽዳት ብዙውን ጊዜ ከገንዘብ ጋር የተያያዘ ነው። ምክንያቱም ትልቅ ወጪን ወይም የፋይናንስ ሁኔታዎችን ማሻሻል ሊሆን ይችላል። የቆሸሸን መታጠቢያ ቤት ማጽዳት የተሻሻለ ስነ ምግባርን ያሳያል። ምናልባት ከሰገራ ማጽዳት ደግሞ ከችግር ወይም ከጉዳት መዳንን ያመላክታል። መታጠቢያ ቤቱ ወይም ሽንት ቤቱ ከሰገራ ከሆነ የምታጸዱት ወይም ከሽንት ከሆነ የምታጸዱት፣ ከችግር መዳንን፣ ከጉዳት መዳንን ያመላክታል። ሽንት ቤት ውስጥ ሽንትን መሽናት ወይም ሽንትን መጣል ዘረፋ ማለት ሽንት ቤት ሲሸና ወይም ሽንት ሲደፋ ማለ ምናልባት ዘረፋን ሊያመላክት ይችላል። ቤታ ልትዘረፉ ትችላላችሁ ማለት ነው። ቤትን በህልም ውስጥ ሲጸዳ ውሃን መጠቀም በሁኔታ ላይ አዎንታዊ ለውጦችና መሻሻልን ያሳያል። ቤታችሁ ስታጸዱ ውሃ ከተጠቀማችሁ ሁኔታችሁ በጥሩ ነገር እንደሚለወጥ ነው። በተለይም ውሃው ንጹሕና በሳሙና የተቀላቀለ ከሆነ የምታጸዱት የሌሎችም ድጋፍና እርዳታ እንደምታገኙም ያሳያል። ከዚህም በላይ ጨው አድርጋችሁ ቤታችሁን በጨውና በውሃ በህልም ውስጥ ስታጸዱ ካያችሁ ይሄ ፍቺ ምንድን ነው? ከምቀኝነትና ከጉዳት እንደምትጠበቁ ያመላክታል ማለት ነው። በሌላ በኩል ውሃ ሳይጠቀሙ ቤት ማጽዳት በቤተሰብ አባላት መካከል ያለውን ርቀትና ልዩነት ያሳያል። በህልም ውስጥ ቆሻሻ ውሃን ከቤት ውስጥ ማስወገድ ማለት ጭንቀቶች እና ችግሮችን ማስወገድ ማለት ነው። ነገር ግን ለጽዳት የሚለው ውሃ ቆሻሻ ከሆነ፣ ለጽዳት የምታወዱት ውሃ ቆሻሻ ከሆነ ይህ መጥፎ ባህሪን ወይም መጥፎ ስህተቶችን ያሳያል። በሌላ በኩል ቤትን ስታጸዱ መጥረጊያ ከተጠቀማችሁ፣ ይሄ ህልም ከሌሎች እርዳታ የመጠየቅ አስፈላጊነትን ይገልጻል። ጥቅም ላይ የዋለ ወይም ደግሞ ያረጀ መጥረጊያ ከሆነ ተጠቅማችሁበት የምታውቁበት ከሆነ በዛ ከሆነ የምታጸዱት ይህ በውስጥ መፍትሔ ሊያገኝ የሚችሉ አለመግባባቶች መኖራቸውን ያመላክታል። በህይወታችሁ ውስጥ መፍትሔ ሊያገኙ የሚችሉ አለመግባባቶች እንዳለ ያሳያል ማለት ነው። ሌላው ደግሞ የሌላን ሰው ቤት በህልም ስታጸዱ ማየት እንደ ግለሰቡ በዙሪያው ያሉትን በመደገፍና በመረዳት ረገድ የሚጫወተው ሚና ያሳያል ማለት ነው። የማይታወቅ ቤትን ስታጸዱ ከተመለከታችሁ ደግሞ ራሳችሁን እንደ ስራ እንድትሰራ የሚያየው ይቅርታና ይቅርታ ቆይ፣ የማይታወቅ ቤትን ስታጸዱ ከተመለከታችሁ ራሳችሁን እንደ ስራ የሚያየው ይህ በዙሪያ ያሉትን ችግሮች መጠገንና ማሻሻል የሚያደርገውን ጥረት ያመላክታል። ለምሳሌ እንደ ስራ ቆጥራችሁት በዙሪያችሁ ያለውን ችግሮችና እንትኖችን እንደምታስተካክሉ ያመላክታል ማለት ነው። እንዲሁም የአንድን ታዋቂ ሰው ቤት በህልም ውስጥ ስታጸዱ ማየት ህልም አላሚው ለዚህ ሰው የሚሰጠውን መመሪያና ምክር ያመላክታል። የሟች ቤትን በህልም ስታጸዱ በህልም ማየት ደግሞ ለሟች ቤተሰብ የምትሰጡትን ድጋፍ ያሳያል ማለት ነው። በተመሳሳይ ሁኔታ በአንድ ሰው ህልም ውስጥ ወጥ ቤቱን ሲያጸዳ ማየት ሌሎችን የሚሰጠውን የገንዘብ ድጋፍ ለሌሎች የምትሰጡትን የገንዘብ ድጋፍ ያሳያል ወጥ ቤትን ስታጸዱ ከተመለከታችሁ ማለት ነው። ምናልባት ደግሞ የሌላ ሰው መታጠቢያ ቤትን ስታጸዱ ከተመለከታችሁ ሌሎችን ወደ ጽድቅ እንደምትጠሩ ወይም ወደ ጽድቅ እንደምትኖሩ ያሳያል ማለት ነው። የጓደኛችሁን ቤት ስታጸዱ ከተመለከታችሁ የህይወት ፈተናዎችን ለመቋቋም የሚያስፈልገው ምክር ትሰጡታላችሁ ማለት ነው። የጓደኛችሁን ትመክራላችሁ እሱ ፈተናዎችን እንዲቋቋም ማለት ነው። የዘመዳችሁን ቤት ስታጸዱ በህልም ከተመለከታችሁ ደግሞ አለመግባባቶ- አለመግባባቶችን መፍታትና በመካከላቸው ያለውን ግንኙነት ማጠናከርን ያመላክታል። ለምሳሌ የአጎትን ወይም የአያታችሁን ቤት ስታጸዱ ከተመለከታችሁ የቤተሰብ መግባባትንና ግንኙነትን ማጠናከራችሁን ሊያመላክት ይችላል። የአጎትን ቤት በምታጸዱበት ጊዜ በህልማችሁ፣ ይሄ አዲስ የፍቅር ግንኙነት ወይም አዲስ የፍቅር ትውውቅ ውስጥ ልትገቡ ትችላላችሁ። የወንድማችሁን ወይም የእህታችሁን ቤት በህልም ስታጸዱ ከተመለከታችሁ ይህ ምናልባት እርዳታ እርዳታ እንደምትረዳዱ ወይም እርስ በርስ እንደምትደጋገፉ ሊያመላክት ይችላል ማለት ነው። የወንድማችሁን ወይም ምናልባት ደግሞ የወንድማችን እና የእህታችን ቤት ድጋሚ ስታጸዱ በህልም ከተመለከታችሁ ምናልባት ከረጅም ጊዜ ርቀት በኋላ ተመልሳችሁ መገናኘታችሁ ወይም አንድ ላይ መሆናችሁን ሊያመላክት ይችላል። የወላጆቻችን ቤት ወይም አሮጌን ቤት ስታጸዱ በህልም ከተመለከታችሁ በቤተሰብ ግንኙነት ውስጥ ንጽህናን እና መረጋጋትን ለመመለስ ፍላጎታችሁን ወይም መሰናክሎችን ወይም ችግሮችን ለማስወገድ ፍላጎታችሁን ያሳያል ማለት ነው። የህልማችሁ በህልማችሁ ደግሞ የአማቻችሁን ወይም ደግሞ የተጣላችሁትን ሰው ቤት ማጽዳት የሚያካትት ከሆነ ይህ ብዙውን ጊዜ ግንኙነቶችን ለማሻሻልና ወደ እርቅና የጋራ መግባባት ለመጓዝ ጥረት እንደምታደርጉ ያሳያል ማለት ነው አንድ ሰው በህልም አንድ ሰው አንድ ሰው በህልም ውስጥ ቤቱን ሲያጸዳ፣ ሌላ ሰው የናንተን የአላሙን ቤት ሲያጸዳ በህልም ከተመለከታችሁ ይህ ድጋፍና እርዳታ እንደምትቀበሉ ምልክት ነው። የጽዳት ሰራተኛ ከሆነች ደግሞ የእናንተን ቤት ወይም የዘመድን ቤት የምታጸዳ ይሄ ወደ እርሶ ለመቅረብ ያላትን ፍቅርና ፍላጎት ያሳያል ማለት ነው። ለምሳሌ ዘመዳችሁ የእናንተን ቤት የሚያጸዳ ከሆነ ይሄ ዘመድ ለእናንተ ከእናንተ ጋር ለመቀራረብ ትልቅ ፍላጎት አለው ማለት ነው። የጽዳት ሰራተኛ እርስዎ የሚያውቁትን ሰው የጽዳት ሰራተኛ እርስዎ የሚያውቁትን ሰው ቤት እያጸዳ ከሆነ ደግሞ ይህ ማለት ወደፊት በሆነ መንገድ ከእሱ ጥቅም ታገኛላችሁ ማለት ነው። አንድ እንግዳ ሰው ቤትን ሲያጸዳ ከተመለከቱ ለመጪ ጠቃሚ ጉዞ ይጠብቃችኋል። ወይም ደግሞ የሆነ ጉዞ ወደፊታችሁ አለ ለሱ ዝግጅት ታደርጋላችሁ ማለት ነው። በህልማችሁ እንግዳ ሰው መጥቶ ቤታችሁን ሲያጸዳ ከተመለከታችሁ እናንተ ለጉዞ ለሆነ ጉዞ ዝግጅት ታረጋላችሁ። የሆነ ወደ ህይወታችሁ የሚመጣ ጉዞ ይኖራል ማለት ነው። እንግዳ የሆነች ሴት ቤታችሁን ስታጸዳ ማየት ችግሮችን ማስወገድ ወይም ከአስቸጋሪ ፈተና መውጣትን ሊያመላክት ይችላል። ሚስት ቤቷን ስታጸዳ ከተመለከተች ይህ ባህሪዋ በተሻለ ሁኔታ መሻሻሏን የሚያሳይ ማስረጃ ነው። ሴት ልጅ ደግሞ በህልም ቤታችሁን ስታጸዳ ካያችሁ ይህ ጻድቅና ታዛዥ ወይም ወላጆቿን እንደምትሰማ ቤተሰቦቿን እንደምትሰማ የሚያሳይ ምልክት ነው። እህታችሁ በህልም ውስጥ ስታጸዳ ከሆነ ደግሞ የምታዩት ይህ ከእሷ ፍቅር እንደምታገኙ ያመላክታል። እህታችሁ ቤታችን ስታጸዳ ከተመለከታችሁ ማለት ነው። አሁን ደግሞ አንዲት ያላገባች ሴት ስታጸዳ ማየት የሚሰጠውን ፍችን እንመልከት። አንዲት ያላገባች ሴት ልጅ ቤቷን በህልም ስታጸዳ ማየት ከቤተሰቧ ጋር ሊያጋጥማት የሚችለውን ችግሮች እንደምታሸንፍ ያመላክታል። ለምሳሌ እራሷን ራሷን ደግሞ ሰውነቷን በውሃ ስታጸዳ በህልም ከተመለከታችሁ ይሄ ምኞቷን እንደምታሳካ እራሷን ስታጸዳ በውሃ ግሯ ስትታጠብ እንደማለት ነው። እንደዛ ከተመለከተች ምኞቷን እንደምታሳካ ነው። እንዲሁም የሌሎች ሰዎችን ቤት በውሃ ስታጸዳ ማየት በዙሪያ ካሉ ሰዎች ጋር ጥሩ ግንኙነት እንዳላት ሊጠቁም ይችላል። ያላገባች ሴት ማለት ነው። ውሃና ሳሙና ለጽዳት ስትጠቀም ከተመለከተች ደግሞ ቤቱን ስታጸዳ ይሄ ግብ ላይ ለመድረስ የምታደርገውን ጥረት ያመላክታል ማለት ነው። የዘመዶቿን ቤት ስታጸዳ በህልማ ከተመለከተች በመሀከላቸው ያለው ግንኙነት መገንባትና ማጠናከሯን ያመላክታል። የምታፈቅረውን ሰው ቤተሰብ የምታፈቅረው ሰው አለ ወይም የምትወደው ሰው የእሱን የቤተሰቡን ቤት ስታጸዳ አካባቢዎች ደግሞ ወደፊት ለሚመጣው ግንኙነት አንድ ላይ ሊገናኙ ወይም ፍቅራቸ ፍቅር ሊተሳሰሩ በፍቅር ሊተሳሰሩ ወይም በትዳር ሊተሳሰሩ ሊተነብይ ይችላል ማለት ነው። የፍቅረኛን ቤተሰቦች ቤት ያላገባች ያላገባች ሴት ስታጸዳ ከተመለከተች ምናልባት ከእሱ ጋር ይተሳሰራሉ ማለት ነው። አዲስ ቤት ስታጸዳ ከተመለከተች ደግሞ አዲስ ጅምር፣ ጋብቻ ወይም ደግሞ ወደ አዲስ የመኖሪያ ቤት መጓዟንም ሊያመላክት ይችላል። ወይም አዲስ ትዳርነት መሰረት እንደሆነ ላላገባች ሴት ሊያመላክት ይችላል ማለት ነው። የድሮ ቤቷን ስታጸዳ ከተመለከተች ደግሞ ከቀድሞ ወገዳዎች ወይም ደግሞ ግንኙነቶች መላቀቋን ያመላክታል። ቤቷን ከሸራሪት ድር ስታጸዳ ከተመለከተች ይሄ ቀደም ሲል ያልተሳኩ ያልተነሱ፣ ወይም ያላስወገዳቻቸውን መሰናክሎች መጋፈጧን ሊያመላክት ይችላል። ከቆሻሻ ክፍልን ማጽዳት ደግሞ ባላገባት ሴት ሕልም ውስጥ ፍቺው ቆይ ቅርታ ከቆሻሻ ክፍልን ማጽዳት ደግሞ በአላገባ ሴት ልጅ ህይወት ውስጥ አሉታዊ ሰዎችን ከህይወቷ ማስወገድን ያመላክታል ማለት ነው። ውድ ተመልካቾች፣ የሆነ ቪዲዮን ከጀመርኩ በኋላ ድንገት ሰው መጥቶ እያንኮሻኮሸ ስለሆነ ቶሎ ቶሎ ብዬ ነው በፍጥነት የጨረስኩት። ስለ አፈጠንኩባችሁ ይቅርታ። በደንብ ከተከታተላችሁት ግን ትርጉም ይገባ ይገባችኋል ብዬ አስባለሁ። ድምፅ ስለተረበሻችሁ ከወዲሁ ይቅርታ ጠይቃለሁ ማለት ነው። ቪዲዮን ከጀመርኩት በኋላ ነው ሰው የመጣብኝ። ደህና ቆዩ።